ትራምፕ አሜሪካ በእስራኤል እና በኢራን ግጭት ላይ የሚኖራትን ሚና በተመለከተ በሁለት ሳምንታት ውስጥ እንደሚወስኑ ዋይት ሀውስ አስታወቀ። ትራምፕ ውሳኔያቸውን ለቀጣዮቹ ሁለት ሳምንታት የማድረጋቸው ምክንያት በዚህ ጊዜ ውስጥ ትልቅ የመደራደር እድል አለ ብለው ስላመኑ እንደሆነም ተገልጿል። ይህ የትራምፕ መግለጫ የዲፕሎማሲ መስኮቱን የሚከፍት ስለመሆኑ አስተያየት ሰጪዎች እያነሱ ይገኛሉ። በእርግጥ ከመግለጫው ቀደም ብሎ የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ በዚህ ግጭት ጣልቃ ከገባች በአካባቢው ገሃነም ይፈጠራል ሲሉ ለቢቢሲ ተናግረዋል። በተመሳሳይ የኢራኑ መንፈሳዊ መሪ አያቶ አያቶላ አሊ ካሚኒም በኢራን ግዛት ላይ የሚደርስ ማንኛውም ጥቃት ከባድና የማይጠገን መዘዝ ያስከትላል በማለት አስጠንቅቀዋል። በተለይ ኢራን የእስራኤልን የመከላከያ ሚኒስትር ሆስፒታል በሚሳይል ከመታች በኋላ እስራኤል ካሚኒን እንደምታጠፋም ዝታለች። የእስራኤል መከላከያ ሚኒስትር የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ማስወገድ ከሀገሪቱ የጦርነት ግቦች አንዱ መሆኑን በመግለጽ ካሚኒ ከእንግዲህ መኖር የለበትም ብሏል። የኢራን ሚሳይሎች የሶሮካ ሆስፒታልን ጨምሮ በማዕከላዊና ደቡብ እስራኤል ውስጥ ባሉ አራት ቦታዎች ላይ ከባድ ጉዳት አድርሰዋል ኢራን ጥቃቱ ያነጣጠረው ሆስፒታሉ ላይ ሳይሆን አጠገቡ በሚገኝ ወታደራዊ ቦታ ላይ ነው ብላለች የእስራኤል ወታደሮችም እንዲሁ በኢራን ላይ ጥቃት አድርሰዋል በዚህ ጥቃት ብቻ በእስራኤል ከ270 በላይ ሰዎች መቁሰላቸው ሲገለጽ በኢራን በኩል ግን ስለ ተጎጂዎች የተሰጠ መረጃ የለም ይልቁንም ካሚኒ በኤክስ ገጻቸው ላይ የኢራን ዜጎች ጀግንነታቸውን እንዲያሳዩ ጥሪ አቅርበዋል ጠላት ፍርሃትህን ካላየ ለመጣል አይሞክርም፣ በማለትም ለኢራናውያን መልእክታቸውን አስፍረዋል። በሌላ በኩል የሁለቱ ሀገራት ግጭት የፈጠረውን ስጋት ተከትሎ የተለያዩ ሀያላን ሀገራት መሪዎች እናሸማግላችሁ፣ ሰላም አውርዱ እያሉ ይገኛሉ። ለአብነትም ቭላድሚር ፑቲን ባለፈው ሳምንት ከእስራኤሉ ቤንያሚን ኔታንያሁና ከኢራኑ ማሱድ ፔሴሽኪያን ጋር በስልክ መወያየታቸው ይታወሳል። ቻይና የሁለቱ ሀገራት ግጭት በዲፕሎማሲያዊ መንገድ እንዲፈታ

የቱርኩ መሪ ኤርዶሃን በበኩሉ ጥቃቱን የጀመረችው እስራኤል እንደመሆኗ ኢራን የመከላከል መብት አላት ማለታቸው ለኢራን ያላቸውን ከፊል ውግንና በማመላከቱ ኔታንያሁን አስቆጥቷል። ኤርዶሃን ለክልሉ ደህንነትና መረጋጋት ትልቅ ስጋት ፈጣሪ ነው በማለትም ወርፈውታል። የተባበሩት መንግስታት ድርጅትም ሁለቱም ሀገራት በአፋጣኝ የተኩስ አቁም እንዲያደርጉ እየጠየቀ ይገኛል። ለመረጃው ቢቢሲ፣ አልጀዚራ እና ሮይተርስን ተጠቅመናል።